ምሥጢረ ኢትዮጵያ ፍልስፍና ደራሲ ጤነት ሰጠኝ ወይም ወልደሩፋኤል አሳታሚ ነገረ ጥበብ ማዕከል በ2004 ዓ ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪው ሥርዓት ዘ ኦርደር ኦፍ ዘሃይ ፕሪስት ነው። ምሥጢረ ኢትዮጵያ ፍልስፍና ከሰባት ዓመት ቆይታ በኋላ በድጋሜ ረዳት የሆነውንና የመንገዴን አቅጣጫ የሚያሳየኝን ወልደ ሩፋኤል ለማግኘት ኤረር ተራራን ተጠግቶ ወደሚገኘው የቅዱስ ቴዎድሮስ ቤተ ክርስቲያን ሄድኩ። ዕለቱ የታላቁ የቅዱስ ቴዎድሮስ ዓመታዊ በዓል የሚከበርበት ወቅት እንደመሆኑ በርካታ ሰዎች ከተለያየ ስፍራ ወደዚህ ጥንታዊ ቤተ ክርስቲያን መጥተዋል። እኔም እንደ ማንኛውም ሕዝበ ክርስቲያን ወደ ቤተ ክርስቲያኑ ደጅ ሰላም በመሄድ ጸሎቴን ካደረስኩ በኋላ ከቤተ ክርስቲያኑ ግቢ ውጭ በስተ ምሥራቅ አቅጣጫ በግምት 80 ሜትር ርቀት ላይ ወደሚገኘው ኮረብታማ ስፍራ ሄድኩ። ይህ ስፍራ በአንድ ወቅት የአብርሃ ወአጽብሃ ቤተ መንግሥት የነበረበት ስፍራ እንደመሆኑ በአሁኑ ወቅት በስፍራው ላይ የቤተ መንግሥቱ ፍራሽ የሆኑ ድንጋዮች በየቦታው እንደ ቀላል ነገር ተበታትነው ይታያሉ። እኔም የዚህን ጥንታዊ ቤተ ክርስቲያን ከምድር በላይ የሚገኘውን ስፍራ ተዘዋውሬ ከተመለከትኩት በኋላ ተመልሼ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ገብቼ ከአንድ የመቃብር ቤት ጥግ ስር ከሚገኘው ድንጋይ ላይ ተቀመጥኩ። የዚህን ዕለት ወልድ ሩፋኤል ወደ እኔ ይመጣ የሆን ብዬ ብጠብቀውም እሱ ግን ሊመጣ አልቻለም። ለተወሰኑ ጊዜያት ተስፋ ሳልቆርጥ ከአሁን አሁን ይመጣ ይሆናል እያልኩ በተቀመጥኩበት ስፍራ ሆኜ ስጠብቀው። የበዓሉ ሥነ ሥርዓት ስለተጠናቀቀ ወደ ቤቴ ተመለስኩ። በሳምንቱ ከሌሊቱ 11 ሰዓት አካባቢ ሲሆን ከትንሿ መንደር ተነስቼ በድጋሚ ወልደሩ ፋይልን አገኙ ያለው ብዬ ወዳሰብኩበት የረር ተራራ ሄድኩ። ከተራራው ፊት ለፊት የሚገኘውን ረጅም ሜዳ ጨርሼ ወደ ተራራው አካባቢ እየተጠጋሁ ስመጣ፣ ምክንያቱም በውል ባላውቀውም የፍርሃት ስሜት ተሰማኝ። በተራራው ዙሪያ የሚገኘውን በጥቅጥቅ ደን የተሸፈነውን ስፍራ አጓርጬ ሽቅ ወደ ተራራው ጫፍ ትንሽ እንደተጓዝኩ በአንድ ደልዳላ ስፍራ ላይ ቆሜ አካባቢውን መቃኘት ጀመርኩ። ከፊት ለፊቴ በጉም በተሸፈኑትና እንደ ሰንሰለት ከተያያዙት ተራሮች መካከል እንደ ጉልላት የቆመ ተራራ ይታየኛል። እኔም ወደዚህ ስፍራ የሚወስደውን መንገድ ይዤ ትንሽ እንደተጓዝኩ ወልደ ሩፋኤል ወደ ተራራው መውጫ መንገድ ላይ ከሚገኘው መታጠፊያ ስፍራ ከድንጋይ ላይ ተቀምጦ ሲጠብቀኝ ተመለከትኩ። ጥሩ ጊዜ ላይ ደርሳል አለኝ። ወልደ ሩፋኤል ከተቀመጠበት ተነስቶ ልብሱን እያስተካከለ ብዙ ጠበከኝ አልኩት። ገና መምጣቴ ነው። እንደውም የኔ መንገድ ቁልቁለት፣ የአንተ መንገድ ዳገት በመሆኑ ቀደምኩ እንጂ አንተ ከኔ ቀድመህ ልትደርስ ትችል ነበር አለ ለግያለ ከወልደሩፋኤል ጋር እንደ ጉላት ወደ ቆመው ተራራ የሚወስደውን ጥርጊያ መንገድ ይዘን ሽቅብ ወጣን። ከተራራው አጠገብ ስንደርስ ወልደሩፋኤል ከፊት ቀደመ፣ እኔም ተከተልኩት። ከተራራው በስተቀኝ በኩል የሚገኘውን የገደል ጠርዝ ይዘን ሽቅብ ወደ ተራራው መጓዛችንን ቀጠል። ወልደ ሩፋኤል ከዚህ በፊት ይህንን መንገድ ስለለመደው ይመስለኛል ካለምንም ፍርሃት በፍጥነት ወደፊት ይራመድና እንደገና ቆሞ እኔን ይጠብቀኛል። እኔ ግን ከጎን የሚገኘውን ጥልቅ ገደል ለማየት ፈርቼ በጥንቃቄ የምረግጠውን መሬት ብቻ እየተመለከትኩ ተከተልኩት። በተራራው ጫፍ ለመድረስ ስንቃርብ እኛ በምንገኝበት ተራራና ከፊት ለፊታችን እንደ ሰንሰለት ከተያያዘው ተራራ መካከል ላይ ከሚገኘው ሸለቆ ውስጥ እጅግ ግዙፍ የሆኑ ንስር አሞሮች ክንፎቻቸውን እያማቱ ተነስተው ወደ እኛ መጡ። አሞሮቹ! አልኩት ደንግጬ። ግን የለም፣ ዝም ብለን እንተ ተከተለኝ፣ አለ ወልደ ሩፋኤል። ቀና ብሎ እንኳን ሳይመለከታቸው ሽቅብ ወደ ተራራው በፍጥነት እየተራመደ እጅግ ግዙፍ የሆኑት አሞሮች ከማደሪያቸው ስፍራ ተነስተው በእኛ ላይ የጥቂት ጊዜ ካንጃበቡ በኋላ ወደ መጡበት ተመለሱ። ከተራራው ጫፍ ላይ እንደደረስን በግምት 40 ሜትር በ20 ሜትር ስፋት ያለው ደልዳላ ስፍራ አገኘን። ወልደ ሩፋኤል ከዚህ ደልዳላ ስፍራ መግቢያ አጠገብ ከሚገኘው ጠፍጣፋ ድንጋይ አጠገብ ሲደርስ ቆመ። ይህ እመቤታችንና ሕፃኑ ክርስቶስ የተቀመጡበት ስፍራ ነው አለ ወልደ ሩፋኤል፣ በሳር ወደተሸፈነው ስፍራ በትኩረት እየተመለከተ በስፍራው ላይ አንድ ጠፍጣፋ ድንጋይ ይገኛል። ከጠፍጣፋው ድንጋይ ስር አነስተኛ ደልዳላ ስፍራ ሲገኝ፣ በስፍራው ላይ ሳርና የተለያዩ ቅጠላቅጠሎች በቅለውበታል። ወልደ ሩፋኤል ይህንን ስፍራ ካሳየ በኋላ ተራራው ጫፍ ላይ ወደሚገኘው ደልዳላ ስፍራ ሄዶ ቆመ። ይህ ስፍራ ነው እንግዲህ የአዳም ርስት ሀገርን ብርት ብለን የምንጠራው እንደምትመለከተው ከምድር በላይ በሚገኘው ከዚህ ታላቅ ከሆነ ስፍራ ከትናንሽ ቁጥቋጦችና ዛፎች በስተቀር በዚህ ዘመን ይህ ነው ብለን የምንጠቅሰው ነገር የለበትም አለና ወልደ ሩፋኤል ከፊት ለፊታችን ወደሚገኘው አነስተኛ የጥድ ዛፍ ስር ሄዶ ተቀመጠ። ወልደ ሩፋኤል ይህንን ይበል እንጂ ለእኔ ግን በዚህ ስፍራ ሆኜ ቁልቁል የምመለከተው የመሬት ገጽታ፣ እንዲሁም ይህ ስፍራ በጉም በሚሸፈንበት ወቅት ያለው ትዕይንት አስደስቶኛል። ይኸውም በአየር ላይ ሆኖ ቁልቁል የመሬትን ገጽታ እንደ ማየት ያህል አስደሳች ስሜትን ይፈጥራል። ይህ አሁን ተቀምጠንበት የምንገኝበት ስፍራ ታላቁ የአዳም ርስት ሀገርን ብርት ለምንለው ስፍራ ከምድር በላይ የሚገኘው ክፍል ነው። ባለፈው እንደነገርኩ ይህ ስፍራ ሶስት ክፍሎች አሉት። የመጀመሪያው ስፍራ ባለፈው እኛ የተገናኘንበት ሲሆን፣ ሁለተኛ የምንለው አሁን ያለንበት ስፍራ ነው። በዚህ ስፍራ እመቤታችን ልጇን ይዛ በተሰደደች ወቅት ከዚህ እኔና እናንተ ከተቀመጥንበት ስፍራ መታ ነበር። ኢትዮጵያ የእመቤታችን አስራት ሀገሯ መሆኗን ጌታችን የተናገረው በዚህ ስፍራ ሳሉ ነው። ሶስተኛው ስፍራ አሁን እኔና እናንተ ከተቀመጥንበት ተራራ ምድር ውስጥ የሚገኘው ክፍል ነው። በዚህ ክፍል የአዳም ስድስቱ የክብር እቃዎች ይገኛሉ። ሌላው ወደዚህ ምድር የውስጠኛው ክፍል የሚያስገቡ ሶስት በሮች ይገኛሉ። የመጀመሪያው መግቢያ አሁን ፀሐይ እየወጣች ባለችበት አቅጣጫ ካለው የቅዱስ ቴዎድሮስ ቤተ ክርስቲያን ይገኛል። በዚህ መግቢያ መጠቀም የሚችሉት በስውር ቤተክርስቲያንን እያስተዳደሯት የሚገኙትና በነፍስ የሚመሰሉት ቅዱሳን ብቻ ናቸው። ሁለተኛው መግቢያ አሁን እኔ እናንተ ከምንገኝበት በስተ ሰሜን አቅጣጫ የዚህ ስፍራ ጠባቂ ከሆኑት ንስራ ሞሮች ማደሪያ አጠገብ ይገኛል። በዚህ ስፍራ መግባት የሚችሉት የገዥነት ክብራቸውን ይዘው የተፈጠሩት ስልጣን ያላቸው ነገስታት ብቻ ናቸው። ሶስተኛው ከዚህ ስፍራ በስተ ደቡብ አቅጣጫ በኮራ ማርያም ቤተ ክርስቲያን በኩል የሚገኘው ሲሆን በዚህ መግቢያ በኩል መግባት የሚችሉት የገዥነት ክብራቸውን ይዘው የተፈጠሩ ሴቶች ብቻ ናቸው፣ አለ ወልደ ሩፋኤል ስፍራዎቹን በእጆቹ እያመላከተ። ሌላው በዚህ ስፍራ ከንስሮቹ መኖሪያ ስፍራ ባሻገር ከሚገኙት ዋሻዎች ውስጥ የዚህን ዓለም ተድላ ደስታ የላቁ ቅዱሳን መጪውን የአዳም ርስት ሀገር ትንሣኤ በተስፋ እየጠበቁ ከዚህ ስፍራ እንደ ወፍ በየገደሉና በየዛፉ ላይ ይኖራሉ ባለፈው መጀመሪያ ላይ ከቤተክርስቲያን ክርስቲያን እያለህ ወደ አንተ ተልከው የመጡት አባት የሚገኙት ከዚህ ስፍራ ነው የኔም መኖሪያ ቢሆን የሚገኘው ከዚሁ ነው አለ ወልደ ሩፋኤል ፈገግ እያለ ወደዚህ ስፍራ ከመጣ ምን ያህል ጊዜ ሆነ ስል ጠየቅኩት ከሶስት ዓመት በኋላ አርባ ዓመት ይሞላኛል ከዛ በፊት የት ነበርክ የአዲስ አበባ ዩኒቨርሲቲ ተማሪ ነበርኩ። በወቅቱ ከነበረው መንግስት ጋር በተፈጠረው ችግር እኔና ጓደኞች ወደዚህ ስፍራ መጣን። የዚያን ጊዜ የነበረው የዚህ ተራራ ገጽታ እንዲህ አልነበረ። እጅግ በደን የተሸፈነና በተራራው ዙሪያ ነዋሪ የሆኑ ሰዎች የማይገኙበት በመሆኑ ከመንግስት አካላት ተደብቆ ለመኖር እጅግ አመቺ ስፍራ ነበር። እኛም ከዚህ ስፍራ ለተወሰኑ ጊዜያት ቆየን። ከዩኒቨርሲቲ ታፍተን ወደዚህ ስፍራ አብረን ከመጣነው ከሰባታችን መካከል አንደኛው በደረሰበት ህመም ምክንያት በዚሁ ስፍራ እያለ ሞተ። የተቀረነው ስድስታችን ግን በዚህ ስፍራ ያለውን ችግር ተቋቁመንና በዚህ ስፍራ ከሚኖሩት መነኮሳት ጋር ራሳችንን አመሳስለን ለትንሽ ዓመታት ኖርን። በእነዚህ ጊዜያት እዚህ ስፍራ ይኖሩ የነበሩት መነኮሳት ችግራችንን ተረድተው በስውር ይረዱን ነበር። ምግባችንን እኛ ሳናያቸው ከማደሪያችን ዋሻ ውስጥ አንጥተው ያስቀምጡልናል። በዚህ ሁኔታ በዚህ ስፍራ ለተወሰኑ ዓመታት ከተቀመጥን በኋላ ከስድስታችን መካከል ሁለቱ ከእኛ ጋር በዚህ ስፍራ ሊቀመጡ ስላልፈለጉ ትተውን ሄዱ። በዚህ ስፍራ የቀረነው አራታችን ግን በቅዱሳን አባቶች እርዳታ በዚህ ስፍራ ተቀመጥን። ይህ ከሆነ ከትንሽ ዓመታት በኋላ በዚህ ስፍራ ከሚኖሩት ቅዱሳኖች መካከል የተወሰኑትን እናገኛቸው ጀመር። ይህም መቀራረባችን እየጨመረ መጥቶ በማደሪያችን ውስጥ እኛ ይህች ሀገር ወደፊት ሊኖራት ስለሚገባው ለውጥ እንዲሁም በዚች ሀገር ውስጥ የሚኖሩ ሕዝቦች ሊከተሉት ስለሚገባቸው አስተሳሰብ ለእነዚህ ቅዱሳኖች እናስረዳቸው ጀመር። እነሱም ቢሆኑ የኢትዮጵያ ትንሣኤ በማንና መቼ ሊሆን እንደሚችል ያስረዱን ጀመር። በስተ መጨረሻ ግን ለእነሱ የተገለጠላቸው ጸጋ ለእኛም ተገለጠለም። ይህ በመሆኑም እኔ ብቻ ከዚህ ስፍራ ስኖር ሶስቱ ጓደኞቼ ለመንፈሳዊ አገልግሎት ወደ ሌሎች የቅዱሳን መኖሪያ መንደሮች ሄዱ። እነዚህ ጓደኞች አሁን በሕይወት አሉ ትገናኛላችሁ? ስል ወልደ ሩፋኤልን ጠየኩት። ግዝፈታዊ በሆነው አካላችን ተገናኝተን የማናውቅ ቢሆንም ከእነሱም ጋር ሆነ ለዚህ መንፈሳዊ አገልግሎት ከተጠሩት ወንድሞቻችን ጋር በመንፈስ እንገናኛለን። ሌሎች እንደናንተ ወደዚህ መንፈሳዊ ህይወት የገቡ አሉ ማለት ነው? ስልጠየቁት በአዳም ርስት ሀገር የሚኖሩ ህዝቦች ዳግም ወደ አባቶቻቸው ጥበብ የሚመለሱበትና የቀደመውን ክብራቸውን የሚያገኙበት ዘመን አላቸው። ይህም በሚሆንበት ጊዜ ለሀገራቸው ታላላቅ ተግባራትን የሚያከናውኑ የተመረጡ አርባ ሺህ ሰዎች በቅዱሳን መኖሪያ ስፍራዎችና በመንግሥት የከፍተኛ የሥልጣን ደረጃዎች ውስጥ ተቀምጠው ይህንን ጊዜ እየተጠባበቁ ይገኛሉ። እነዚህ የተመረጡ ህዝቦች አብዛኞቹ እርስ በርሳቸው በግዝፈታዊ አካላቸው የማይተዋወቁ ቢሆንም በመንፈስ ግን የሚተዋወቁ ናቸው አለ ወልደ ሩፋኤል። በመካከላችን ለተወሰኑ ደቂቃዎች ዝምታ ሰፈነ። ሁለታችንም በየራሳችን ሐሳብ ተጉዘን በህሊናችን የሚመላለሱትን ሐሳቦች እናበሰለስል ጀመር። ጥንት በአዳም ርስት ሀገር የሚኖሩ ህዝቦች ታላቅ የሆኑበት ጥበባቸው ምንድን ነው? ይህንን ታስረዳኝ ዘንድ ሻለሁ አልኩት፣ በህሊናዬ ሳብሰለስለው የነበረውን ሀሳብ በዚህ ስፍራ የተገናኘንበት ምክንያት ይህ ነው አለው እንደ ሩፋኤል እሱም በህሊናው ይህንኑ ጉዳይ ሲያስብ እንደነበር በሚመስል ሁኔታ፣ መላእክት አዳምን ከገነት ይዘውት እንደተመለሱ ሀዘኑና ትካዜውን ያስረሳልታል ባሉት ስፍራ ምድርን እያረሰና ከእሷ የሚያገኘውን በረከት እየተመገበ እንዲኖር አስቀምጡት። ምን ያሳዝነው ነበር ቢባል፣ በአንድ በኩል ከገነት መውጣቱ፣ በሌላ በኩል ፈጣሪውን መበደሉ ሀዘንና ትካዜ የሆነውበት ያሰቃዩት ነበር። በእርግጥ አዳም ፈቅዶ ፈጣሪውን የበደለ አይደለም። የባህሪው የሆኑት አላዋቂነትና የዋህነት ቢያስገድዱት ከስህተት ገባ እንጂ። ዳቢሎስም የአዳም ባህሪ የሆኑትን አላዋቂነትና የዋህነትን ተጠግቶ በቀላሉ ድል ነሳው። ምንም እንኳን አዳም የገዥነት ክብሩን ይዞ የተፈጠረ ቢሆንም በዚህ ወቅት በሰማያተ ሰማያትና በምድራዊ ሰማያት የሚገኙ ምስጢራት ስላልተገለጡለት ራሱን ከስህተት መጠበቅ ሳይቻለው ቀረ። ከእሱ በፊት ስለነበሩትና ከእሱ በኋላ ስለሚመጡት ደግም ይሁን ክፉ ዘመናት ምንም የሚያውቀው ነገር አልነበረውም። ይህ ከእሱ የራቀ ነው ብንል እንኳን ዲያብሎስ በባብል ቦና ድሮ ወደ እሱ በመጣ ወቅት፣ ከፊቱ የቆመው በመከራ ሊጥለው የሸመቀበት ጠላቱ ዲያብሎስ እንደሆነ ማስተዋል አልቻለም። እናም አዳም በዲያብሎስ ሐሳብ ተሸንፎ ከገነት እንደወጣ መላእክት ወደ ርስት አገሩ ወስደው የምድራዊ ሰማያትና የሰማያተ ሰማያት ምስጢራትን አስተማሩት። አዳም በሰማያ ሰማያትና በምድራዊ ሰማያት የሚገኙ ረቂቅ ምስጢራት ከተገለጠለት በኋላ በርስት አገሩ ለጊዜው ከመከራ ጋር እንደሚኖር፣ ኋላ ግን ገነት ተመልሶ እንደሚገባ አወቀ። በዚህም ተስፋው ሐዘኑና ትካዜው ረስቶ በስድስቱ ምስጢረ ጠበባት ጸንቶ በርስት አገሩ ኖረ። ከእሱም በኋላ የሚመጡ ወገኖቹ በዳቢሎስ ሐሳብ ተታለው ከስህተት እንዳይገቡ ሲል መላእክት ያስተማሩትን በሰማየ ሰማያትና በምድራዊ ሰማያት የሚገኙ ረቂቅ ምስጢራት ለነሱም አስተማራቸው። እነዚህ የአዳም ወገኖች አባታቸው ያስተማራቸውን ከሰው ወገን የተሰወሩ ምስጢራትን ተረድተው በስድስቱ ምስጢረ ጥበብ ጸንተው በዘመናቸው ታላቅ ሕዝቦች ለመሆን ቻሉ። ከእነሱም በኋላ በእግሮቻቸው ተተክተው ይህችን ርስት አገራቸውን ለሚወርሱ ወገኖቻቸው በስድስቱ ምሥጢረ ጥበብ ጸንተው እንዲኖሩ ሕግና ስርዓት ሰርተው ሰጥቷቸው። ነገር ግን በነርሱ ጋር የተተኩት ሕዝቦች በዘመናቸው የአባቶቻቸውን ቅጥር ይጠብቁ ዘንድ አደራ የተሰጣቸው ቢሆንም ከስድስቱ ምሥጢረ ጥበብ ወጥተው እንደ ራሳቸው ሐሳብ መኖር ጀመሩ። አዳምን ያሳተ ዲያብሎስ እነሱንም በዘመናቸው አሳታቸው። ዳግም ወደ አባቶቻቸው ቅጥር እንዳይመለሱም በእነሱና በአባቶቻቸው መካከል ያለውን መንገድ ሰወረባቸው። አለና ወልደ ሩፋኤል በትኩረት ተመለከተኝ። አንተ ከጠቀስከው ዘመን ከተፈጠሩ ህዝቦች መካከል አንዱ እኔ እንደመሆኔ ስላለፈው ይሁን ስለመጪው የአገሬ ዕጣ ፈንታ ምንም አላውቅ። በርግጥ እኔ ለዚህ ዓለም እንግዳ እንደመሆኔ እንደማንኛውም ሰው በዚህ ዓለም የድርሻዬን ተመላልሼ ወደማላውቁ ስፍራ እንደምሄድ አውቃለሁ። ነገር ግን በዘመኔ ጥንት ስለነበረው የአባቶቼ ጥበብ አውቅ። ከዚህም በኋላ ምድራዊ ሰማያት ተጠብቃ በምትቆይበት ዘመናት ወደዚች ምድር የሚመጡ ወገኖቼ ይህንን ጥንት የነበረውን የአባቶቻችንን ጥበብ ቢያውቁ ፈልጋለሁ። ግን ይህ የኔ ምኞት መልካም ቢሆንም አንተ እንዳልከው ዘመን ተወልዶ ዘመን ሲተካ በእኔና በአባቶቼ ጥበብ መካከል የነበረው መሰረት ስለተናጋ ህሊናዬ በሁለት መንታ መንገዶች ላይ ቆሞ ይሞግተኛል። በአንድ በኩል ማረፊያ ከሆነብኝ ማንነቴ ለመሸሽ ስል ከፊቴ የቆሙትን ብርቱዎች እግር ተከትዬ መጓዝን ሻለሁ። በሌላ በኩል የአባቶችን ቅጥር ተብልት ይላል እያለ ህሊናዬ ሲሞግተኝ ተመልሼ የአባቶች የጥበብ ምንጭ ከየት ይገኛል፣ ወደዚህ ጥበብ የሚወስደውን መንገድ ማን ይመራኛል ስል ራሴን መልሼ ጠይቃለሁ። መቼ ሰው ምንም ቢጨነቅ ምንም በገዛ ማስተዋሉ ቢተጋ ስፍራውን እንደማይለቅና ሲወዛወዝ ውሎ ተመልሶ እዛው እንደሚገኝ እንደ ቤት መዝጊያ ከመሆን አያልፍም። የመንገዱን አቅጣጫ የሚያሳዩት ረቂቅ የሆኑ ምሥጢራትን የሚያስተምሩትና የሚገልጡለት ረዳቶች ያስፈልጉታል። ያልኩት ትክክል ብለሃል። ጥንት የነበሩ አባቶቻችን በዘመናቸው ታላቅ የሆኑበትን ስድስቱ ምሥጢረ ጥበብ አስተማሩን። እኛም በዚህ በስድስቱ ምሥጢረ ጥበብ ጸንተን ከኖርን እነሱ ያገኙትን ታላቅነት እኛም እንደምናገኝ ነገሩን። ይህ ከሆነ ለመሆኑ አባቶቻችን ያቆዩልን ስድስቱ ምሥጢረ ጥበባት ምንድን ናቸው? በእርግጥ ይህ በስድስት ክፍል የተከፈለ ነገር ግን እንደ አንድ የሚጠራው ጥበብ ምንጩ ምሥጢረ ሰማያት ነው። አባቶቻችን ከዚህ ምሥጢረ ሰማያት ያገኙትን ጥበብ በስድስት ክፍል ከፍለው እናስተማሩ ይህ ልክ እንደ ዳዊት ኮከብ መሆኑ ነው የዳዊት ኮከብ ስድስት ገጽታዎች ያሉት ቢሆንም የሚቆጠረው ግን እንደ አንድ ነው እነዚህን ስድስት ገጽታዎች በእያንዳንዳቸው በስም በበረከት በሀይል በስልጣን በህብረትና በጥበብ የሚወከሉ ግን በአንድነት የሚታዩ ጥበቦች ናቸው አለ እና ወልደ ሩፋኤል ልብሱን አስተካክሎ ተደላድሎ ተቀመጠ ይህንን ጥበብ ሲጠቀሙበት የነበሩ ጥንት የነበሩት አባቶቻችን ብቻ ነበሩ ማለት ነው? ስል ወልደ ሩፋኤልን ጠየቁት። ስድስቱ ምሥጢረ ጥበብ በምድራዊ ሰማያት የሚኖሩ ስጋዊ ደማ የሆኑ ፍጥረታት የገዥነት ክብራቸውን ሊያገኙ የሚችሉበት ጥበብ ነው። ስለዚህ ይህ ጥበብ ምድራዊ ሰማያት ጸንታ በምትቆይባቸው ጊዜያቶች ከፍጥረታት ጋር አብሮ ይኖራል። ነገር ግን አባቶቻችን ሲጠቀሙበት በነበረው ጥበብና አሁን የሚገኙ ትውልድ እየተጠቀመበት ባለው ጥበብ መካከል የፍልስፍና ልዩነት አለ። ጥንት የነበሩት አባቶቻችን ስድስቱ ምስጢረ ጥበብን የመሰረቱት በምስጢረ ሰማያት ላይ ነው። ይህንን ምስጢረ ሰማያት ያገኙት ከራሳቸው ሕሊና እንቅተውት ሳይሆን መላእክት አዳምን ካስተማሩ ትምህርት ተነስተው ነው። በእርግጥ መላእክት በአራት ምድብ የተከፈሉ እንደሆኑ እናውቃለን። አዳምን ስለ ምስጢረ ሰማያት ያስተማሩት መላእክት ከሌሎቹ መላእክት የተለዩ ናቸው። ሳጥናኤል ስለ ፍጥረታት ያለው ፍልስፍና ቅዱስ ሚካኤል ካለው ፍልስፍና የተለየ ነው። እንዲሁ እስማዚያ ስለ ፍጥረታት ያለው ፍልስፍና ሁለቱ መላእክት ካላቸው ፍልስፍና የተለየ ነው። እናም የሰው ልጅን የሕይወቱን አቅጣጫ የሚመሩትና የሚያሳዩት እነዚህ መላእክት ናቸው። ከእነዚህ መላእክት ትምህርት ውጪ የሆነ ሰው ከረቂቅ ጥበብ የራቀ እንደመሆኑ አኗኗሩ እምብዛም ከእንስሳት የተለየ አይሆንም። ገና ከመነሻችን የሰው ዘር አላዋቂና የዋህ ሆኖ ተፈጥሯል ብለናል። ስላለፈውም ይሁን ስለሚመጣው የሰማያትና የምድራዊ ሰማያት ረቂቅ የሆኑ ምስጢራትን የሚያስተምሩት እንዲሁም የመንገዱን አቅጣጫ የሚመሩት ረዳቶች ያስፈልጉታል። እነዚህ ረዳቶቹ የምንላቸው ደግሞ መላእክት ናቸው። እናም ትልቁ ነገር ስድስቱ ምስጢረ ጥበብ የተገኘበት ፍልስፍና መነሻው ወይም ምንጩ ኬት ነው የሚለው ነው እንጂ ይህ ስድስቱ ምስጢረ ጥበብ በመንግስታት ብቻ ሳይሆን በግለሰብ ደረጃ በእኔም በአንተም ውስጥ ይገኛል። አለ እና ወደ እኔ ተመለከተ። ግን ሐሳቡን ሙሉ በሙሉ የተረዳውለት ስላልመሰለው እንደገና ይህንን ስለ ስድስቱ ምስጥረ ጥበብ ሲል ቀጠለ። ይህንን ስለ ስድስቱ ምስጥረ ጥበብ ጉዳይ ብዙም ርቄ አልሄድ፣ በራሴ ላስረዳ። ከእኔ ጋር አብሮኝ የሚገኘው ስሜ ለመከበሬም ይሁን ለመዋረዴ ቀዳሚውን ስፍራ ይዛል። እኔን ሳታውቀኝ በፊት ስለ እኔ መልካምነት ሰምተ ከሆነ እኔን ባገኘኝ ወቅት ነገሬን ሁሉ በቀናነት ትመለከተዋለ። ይውም ላሳቤ ተገዥ ትሆናለ ማለት ነው። እንዲሁ እኔን ከማግኘት በፊት ስለ እኔ መልካም ያልሆነ ነገር ሰምተ ከሆነ ከእኔ ጋር በተገናኘን ወቅት ላሳቤ ሁሉ እምቢተኝነት ታሳያለ። ይህም ላሳቤ ተገዥ ላለመሆን ስትል ራስህን ታከላክላለ እንደማለት ነው። ይህ እንግዲህ በስም ላይም ከምናገኘው ጥበብ በመጠኑ የተወሰደ ነው። ሁለተኛው ሰው ከሱ በላይ በሀብትና በንብረት ለከበረ ፍጥረት ራሱን ያስገዛል፣ ሀሳቡን ይቀበልለታል፣ ይታዘዝለታል። ይህ የባለጸጋ ወዳጆቹ ብዙ ናቸው እንደሚባለው መሆኑ ነው። ይህ እንግዲህ በረከት በምንለው ውስጥ የምናገኘው ጥበብ ነው። ሶስተኛው ሰው ከሱ በላይ ሀያ ለሆነና ጉልበተኛ ለሆነ ወገን ራሱን አስገዝቶ ይኖራል። ይህ ኃይል በምንለው ስር የሚገኝ ጥበብ ነው። አራተኛው ሰው ስልጣን ላለው ወይም ለመንግስት ባለስልጣን ይገዛል። ይህ ስልጣን በምንለው ለው ጥበብ ስር የምናገኘው ነው። አምስተኛው ሰው ከእሱ በላይ ለሆነ መንፈስ ይገዛል። ይህ ህብረት በምን ለው ጥበብ ስር የሚገኝ ነው። ስድስተኛው ሰው ከእሱ በላይ ጥበበኛ ለሆነ ፍጥረት ይገዛል። እንግዲህ ስድስቱ ምስጢረ ጥበብ ማለት ይህ ነው አለ ፈገግ እያለ።